ጤና ይስጥልኝ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአብዛነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች ነ የተፈጥሮ ሀብት እንክብካቤ ማረጋገጥ ሀገሪቱ ለምታደርገው ሁሉን አቀፍ የልማት ጉዞ ዘርፈ ብዙ ጠቀሜታ ያለው በመሆኑ ባለድርሻ አካላት በትኩረት እንዲሰሩ ተጠየቀ። አብሯችን ቆዩ። የተፈጥሮ ሀብት እንክብካቤ ማረጋገጥ አገሪቱ ለምታድርገው ሁሉን አቀፍ የልማት ጉዞ ዘርፍ ብዙ ጠቀሜታ ያለው በመሆኑ ሁሉም ባለድርሻ አካላት በትኩረት እንዲሰሩ ተጠይቀ። የእርሻ የተፈጥሮ ሀብት ሚኒስቴር የተፈጥሮ ሀብት ዘርፍ አመት በጀት የስድስት ወር አፈጻጸም ከፌዴራልና የክልል የተፈጥሮ ሀብት ዘርፍ ባለድርሻ አካላት ጋር በአዲስ ከተማ ተወያይቷል። ሙሉጌታ ተስፋዬ ተከታትሎ ይመራደም ያቀርበዋል። በእርሻና ተፈጥሮ ሀብት ሚኒስቴር የተፈጥሮ ሀብት ዘርፍ በተያያዘው በጀት ዓመት 1.9 ሚሊዮን ሄክታር መሬት ከሰውና ከእንስሳት ንክኪ ነጻ ለማድረግና 1.6 ሚሊዮን ሄክታር የሚሆነውን ደግሞ መልሶ ለማልማት እቅድ ይዟል። የመጀመሪያው ግማሽ ዓመት አፈጻጸም ከፌዴራልና ከክልል ባለድርሻ አካላት በመከረበት ወቅት በተፈጥሮ ሀብት እንክብካቤ ስራ የሚታዩ የዘመናዊ ቁሳቁሶች እጥረት መፈታት አለበት ተብሏል። እየተባባሰ በመጣው የአፈር አሲዳማነት፣ በደኖች መመናመን፣ በመሬት መረጃ እያያዝ ዙሪያም ምክክር ተካሂዷል። መሬት በትክክል ካላስተዳደርን እና በትክክል መረጃውን ካልያዝን ችግር ነው ብዬ ስለማስበው ሁሉም በሁሉም ላይ እና ከዚ አንጻር እኔ ትኩረቱ ምናይል ይሰጥበታል በመሬት ላይ በፌዴራል ደረጃ ሁሉም ስታንዳርድ እንዲጠበቅ ሁሉንም ሃርሞናይዝ የሚያደርግና ዓለም አቀፍ ስታንዳርዱን እየጠበቀ የመረጃ ስራ ለመገንባት ባለፉት ሁለት ዓመታት ትልቅ ስራዎች ተሰርተዋል። ገዢ ችግር ነው። የአሲዳማ አፈርን በተመለከተ ሁለት ነገር ነው፣ አርሶ አደሩ ሳክሪፋይ እያደረገ ያለው አንደኛ ባልተጠና መንገድ ማዳበሪያ እንዲጠቀምና ላላስፈላጊ ወጪ እንዲዳረግ ይደረጋል። በሌላ መልኩ ደግሞ የኖራ ማከም ስራው አለ። አንደኛ ግብአቱ በተገቢው መንገድ እየቀረበ አይደለም። ስትራቴጂካሊ ከፌዴራል ጀምሮ ውሳኔ የሚያስፈልገው ነው። የአሲዳማ አፈርን በንቅናቄ በዚህ ዓመት በሶይል ካምፔኝ ብለን የንቅናቄ ሰነድ አዘጋጅተናል። ለዚህም የሚያስፈልግ የኖራ አቅርቦት አዋጭ የሆነ ለአርሶ አደሩም ሊሸከመው የሚችል ዋጋ መቅረብ አለበት ነው የተባለው። ከዚሁ ጋር ተያይዞ ያው ከዚ ከንቅናቄ ሰነዱ ጋር የሚታሰብበት ነው የሚሆነው። ከዚህ በፊት የተሰሩ የተፋሰስ ልማቶች ጥሩ ውጤት እያመጡ ቢሆንም በጥገናና በደለል ሲሞሉ የማሳደግ ስራ ላይ ክፍተቶች መኖራቸውን ከተሳታፊዎች ተነስቷል። ስምት ሸለቆ ድሮ በጣድ በደን የተሸፈነ ነበር። ዛሬ ያ ደን አንድም የለም። ሌኮቹ በደለል እየተሞሉ እና ሌኮቹ እየደረቁ ያሉበት ሁኔታ ነው። እንደሚሰማው እዛ አካባቢ ብዙ ፕሮጀክቶች አሉ፣ ብዙ ፕሮግራሞች አሉ። ነገር ግን ለውስ ሲመጣና የተፈጥሮ ሀብት እንክብካቤ በሀገሪቱ እድገት ዘርፈ ብዙ ጠቀሜታ ስላለው ባለድርሻ አካላት በትኩረት ሊሰሩበት እንደሚገባም የእርሻና ተፈጥሮ ሀብት ሚኒስትር ዶክተር እያሱ አብርሃ አሳስበዋል። ያለብን ተፈጥሮ ሀብት ከኤክስፖርት ጋር ማስተሳሰር ይቻላል ወይ? ይቻላል። ተፈጥሮ ሀብት ከአግሮፕሮሰሲንግ የያዝናቸው እቅዶች ይተሳሰራል ወይ? ተፈጥሮ ሀብት ከውጭ ከምናመጣው ኢምፖርት ሳብስሽን ይተሳሰራል ወይ? ተፈጥሮ ሀብት ላስቀመጥ ነው ለአየር ለውጥ ላይ ይተሳሰራል ወይ? ክላይሜት ረዚላንት ግሪን ኢኮኖሚ ሲአጅ ያስቀመጥ ነው ክሮስ ካቲንግ ሽዎች ናቸው እነዚህ ሶ እንዴት አድርገን ነው እያንዳንዱ ስንገመግም ከነዚህ ጋር እያስተሳሰር የምንችለው የሚለው ነገር ነው። በተፈጥሮ ሀብት እንክብካቤ የለሙ አካባቢዎች ወደ ምርታማነት ለመቀየርና ለወጣቶች የስራ እድል ምንጭ እንደሆኑ ለማድረግ ቅንጅታዊና ፍትሐዊ አሰራር ያስፈልጋለም ተብሏል። ላለፉት ሁለት ዓመታት በውሃና መስኖ ኤሌክትሪክ ሚኒስቴር ሲተገበረ የቆየው የፈጣን ፕሮጀክት ግበራ በቀጣይ የግሉን ዘርፍ አሳታፊ እንደሚያደርግ ተገለጸ። ሚኒስቴር መስሪያ ቤቱ የፕሮጀክቱን የሁለት ዓመት አፈጻጸም በአዳማ ከተማ ገምግሟል። ኢየሩሳሌም በጸሐ ዝርዝር አላት። ኢትዮጵያ የኤሌክትሪክ ኃይልን ለማመንጨት የሚያስችል ሰፊ የሆነ ሀብት ቢኖራትም ውሃን ብቻ በሰፊው ስትጠቀመ ቆየቷን መረጃዎች ያመለክታሉ። ሀገሪቱ ለአየር ንብረት የማይበገር አረንጓዴ ኢኮኖሚን ለመገንባት በያዘችው ስልት መሰረት ከቅርብ ጊዜ ወዲህ ሌሎች የኤሌክትሪክ ኃይልን ለማመንጨት የሚያስችሉ የታዳሽ ኃይል አማራጮችን ትኩረቱ አድርጋለች። እንደ አውሮፓ አቆጣጠር ከ2010 ጀምሮ አረንጓዴ ኢኮኖሚን በመገንባት በ2017 ዓ ም አማካይ ገቢ ካላቸው የሀገራት አንዷ ለመሆ? እንቅስቃሴ መጀመራችን ይታወሳል። ከዚህም ጋር ተያይዞ የውሃ መስኖና ኤሌክትሪክ ሚኒስቴር የፈጣን ፕሮጀክቶች ትግበራን ላለፉት ሁለት ዓመታት በስምንት ክልሎችና በድሬዷ ከተማ አስተዳደር በስድስት ሚሊዮን ዶላር ወጪ ሲተገብር ቆይቷል። ፕሮጀክቱ የፀሐይ ብርሃንንና ባዮጋዝን ጨምሮ ሌሎች የኃይል አማራጮችን ለገጠሩ ህብረተሰብ አገልግሎት እንዲሰጡ አድርጓል። በጤና ኬላዎችና በጤና ጣቢያዎች ላይ የሚተከሉ የሶላር ፒቪ ሲስተሞች ስፔሻል ክትባት በሚካሄድበት ጊዜ ከፍተኛ በርደን ያለባቸው የጤና ተቋም ሰዎች ላይ ያንን በርደን ለመቀነስ ሰፊ ስራ ተሰርቷል። እንደኛ ክልል አብዛኛው ማለት እንችላለን በአሁኑ ጊዜ ጤና ኬላዎችና ጤና ጣቢያዎች ኤሌክትሪፋይድ ሆነዋል ማለት እንችላለን። ይህ የፈጣን ፕሮጀክት ግበራ ባለፉት ሁለት ዓመታት 320 ሺ የሚሆኑ የህብረተሰብ ክፍሎችን ተጠቃሚ ያደረገ ሲሆን በቀጣይ ወደ ተለያዩ የሀገሪቱ ክፍሎች ለማዳረስ እንደሚሰራ ተገልጿል። ፕራይቬት ሴክተሩን በሰፊው ማሳተፍ ሁለተኛ ከክልሎች ጋር ከክልሎች ጋር በመሆን ህብረተሰቡ ተጠቃሚ የሚሆንበትን መንገድ ማመቻቸል እኛ በስፋት ፕላን ያደረግ ነው። ሚኒስቴር መስሪያ ቤቱ ከባለድርሻ አካላት ጋር በመሆን የፕሮጀክቱን አፈጻጸም በአዳማ ከተማ ገምግሟል። የደቡብ ክልል ወጣቶች መንግስት ከመደበው በጀት ተጠቃሚ ለመሆንና እቅዱን ተግባራዊ ለማድረግ የሚያስችል ውይይት ጀምረዋል። ወጣቶቹ በእቅዱ ላይ በመሳተፍ ኑሯቸው ለመቀየር ዝግጁ ንም ገልጸዋል። የደቡብ ክልል ሬዲዮና ቴሌቪዥን ዘገባን ሜኖን በረዳ ተቀርበዋለች። በተያዘው ሁለት ሺ ዘጠኝ ዓመት መጀመሪያ የሕዝብ ተወካዮች እና የፌደሬሽን ምክር ቤት በጋራ ባደረጉት ስብሰባ ለወጣቱ የስራ እድል ፈጠራ የሚውል አስር ቢሊዮን ብር እንዲመደብ መወሰኑ ይታወሳል። በደቡብ ክልል በሁሉም ዞኖች ወረዳዎችና ከተማ አስተዳደሮች ወጣቱ የተመደበውን በጀት ተግባር ላይ ለማዋል የሚያስችለውን ውይይት ጀምረዋል። በክልሉ በሲዳማ ዞን የሚገኙ የውይይቱ ተሳታፊዎች በፕሮግራሙ በመሳተፍ ኑሯቸውን ለመቀየር ዝግጁ መሆናቸውን ተናግረዋል። ምንም ላይ ቢሆን የመስራት እድል ዝግጁ ነኝ ብዬ ነው ማስበው። የትኛውም ለምሳሌ በቆሻሻም ላይ ሊሆን ይችላል። ስራ ነው አይናቅም። እኔም ደግሞ ለሰው ራዕይ ለመሆን በዛ ስራ ላይ ብሰማራ ደስ ይለኛል። ስራ አጥነት ለመውጣት መንግስት ያመቻቸውን አቅጣጫ ተጠቅሜ ወደፊት ራስን ለመጥቀምና አገሬን ለመጥቀም ጓደኞችንም ለመጥቀም ነው የመጣሁት። እኛም በወጣትነታችን ዘመን ለመስራትና ለመንቀሳቀስ ትልቅ እንትን እድል ስላለን በጣም ደስ ብሎናል። ይሄን እድል በጣም እንጠቀማለን። የወጣቱን የኢኮኖሚያዊ ተጠቃሚነት ለማረጋገጥ የአመለካከት ለውጥ ስራ በመሰራት ላይ መሆኑንና የስራ አጥ ወጣቶችን ቁጥር ለመቀነስ የሚያስችል እንቅስቃሴ መጀመሩም ተገልጿል። ወጣቱን በኢኮኖሚ ተጠቃሚ እንዲሆንና የኢኮኖሚክ አቅሙ እንዲዳብር በተግባር ወጣቱ የሚጫወተው ሚና እንደጠበቀ ሆኖ ይህ ሁሉ የሚጀምረው ከመለካከት ነው። ተግቼ በሰራው ቁጥር መቀየር እችላለሁ የሚል አሳሰብ ለሁሉም ጉዳዮች በጣም መሰረቱ ነው። እነኝን አሳሰብ ለማምጣት ሌሎችም ስራ ሳያማርጥ የመስራት ለስራው መነሻ የሚያስፈልግ ቁጠባ የመቆጠብ የወጣቱን የኢኮኖሚ ተጠቃሚነት ማረጋገጥ አንዱ ብቻ ነው። ሁለተኛው የወጣት ስብእና ግንባታ ስራዎች ላይ ያተኩሮ መስራት ነው። በክረምት እና በበጋ የበጎ ፈቃድ ስራን ጨምሮ መላውን ወጣት አንድ በሚያደርጉ የአመለካከት ግንባታ ስራዎች ላይ ያተኩረን መስራት በቀጣይም ያሉ ክፍተቶችን በመለየት ችግሮች የሚፈቱበት ሁኔታ እንደሚኖር የተገለጸ ሲሆን የተጀመሩ ስራዎችን ከግብ ለማድረስም በየደረጃው ያሉ አስፈጻሚ አካላት ከወጣቱ ጎን እንዲቆሙ ጥሪ ቀርቧል። በተባበሩት አረብ ኤምሬቶች የሚኖሩ ኢትዮጵያውያን በሀገራቸው ልማት ላይ የሚያደርጉት ተሳትፎ አጠናክረው እንዲቀጥሉ የውጭ ጉዳይ ሚኒስቴር ጠየቀም። አምስተኛው የኢትዮጵያን ቀን በዱባይ ተከብሯል። አለነባዩ ከዱባይ ተጨማሪ አለው። አምስተኛው የኢትዮጵያውያን ቀን በተባበሩት አረብ ኤምሬቶች ዱባይ ውስጥ በተከበረበት ወቅት በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ጉዳዮች ዳይሬክተር ጄኔራል አምባሳደር ሱሌማን ደደፎ እንደገለጹት በተባበሩት አረብ ኤምሬቶች የሚኖሩ ኢትዮጵያውያን በሀገራቸው ልማት ላይ የሚያከናውኑት ተሳትፎ ከፍተኛ ነው። በተባበሩት አረብ ኤምሬቶች የምትኖሩ ኢትዮጵያውያን የአብሮነትና የአንድነት ባህላችንን በዚህ መልክ ከመግለጽ እና ለተቸገረ ወገኖቻችን ፈጥሮ ከመድረስ ባሻገርም በሀገራችን ልማት ላይ ከፍተኛ ተሳትፎ በማድረግ በግንባር ቀደምትነት ለመጠቀስ በቅታችኋል። በዚህም መሰረት ለታላቁ የኢትዮጵያ ህዳሴ ግድብ በድምሩ የ6.5 ሚሊዮን የአሜሪካን ዶላር የቦንድ ግዢ በመፈጸም ላደረጋችሁት አስተዋጽኦ አድናቆትንና ምስጋናዬን ከልብ እየገለጽኩ በቀጣይነት የምታደርጉት ድጋፍም ተጠናክሮ እንዲቀጥል ጥሬን አቀርባለሁ። ኢትዮጵያ ውስጥ የሚታዩ የመልካም አስተዳደር ችግሮች በጥልቅ የተሀድሶ መድረኮች መለየታቸውንና ችግሮቹን ለመፍታት የመፍትሄ አቅጣጫዎች መቀመጣቸውን ይህም የዲያስፖራው አባላት በሀገራቸው ልማት ላይ የሚኖራቸውን ተሳትፎ ከፍ እንደሚያደርገው የገለጹት ደግሞ በተባበሩት አረብ ኤሚሬቶች የኢፍድሪ ሙሉ ባለስልጣን የሆኑት አምባሳደር ዶክተር አብዱልቃደር ርዝቁ ናቸው። በአሁኑ ወቅት የመፍትሄ አቅጣጫዎች በማስቀመጥ በሁሉም የሀገራችን ክፍሎች ችግሮችን ፈጥኖ ለማረምና ለማስተካከል እየተሰራ ይገኛል። የኢትዮጵያ ኮሚዩኒቲ ማህበር በዱባይ ከቆንጽላ ጽህፈት ቤቱ ጋር በመተባበር በትጋት እየሰራ ይገኛል ያሉት ደግሞ በዱባይ የኢፌዴሪ ቆንስላት ጄኔራል የሆኑት አቶ ይበልጣል አእምሮ ናቸው። ጉዳት የደረሰባቸው ዜጎቻችን ካሳና ፍትህ እንዲያገኙ፣ በዝቅተኛ ደሞዝ የሚበዘበዙ ደሞዝ እንዲጨመርላቸው፣ የሰሩበትን ደሞዝ የተከለከሉ የላባቸውን ዋጋ እንዲያገኙ፣ ህይወታቸው ያለፈ ወገኖቻችን አስከሬናቸው በክብር ወደ አገራቸው እንዲያርፍ ማድረግ፣ የታሰሩ እንዲፈቱ ነፍስ በማጥፋት ወንጀል የሞት ቅጣት የተፈረደባቸው በምህረት እንዲለቀቁ በማድረግ ለዜጎቻችን እየተሰጠ ያለው ድጋፍ እጅግ የሚያኮራ ነው። የባሉ አዘጋጅ የሆነው በዱባይ የኢትዮጵያ ኮሚኒቲ ማህበር ከቆንስላ ጽህፈት ቤቱ ጋር በመተባበር ዱባይ ውስጥ የሚኖሩ ኢትዮጵያውያንን መብትና ጥቅም በማስከበር ረገድ ጠንክሮ እየሰራ ሲሆን በዚህም ከ1200 በላይ ለሆኑ ዜጎች ተደራሽ መሆን ችሏል። በመደራጀታችን፣ በመሰባሰባችን እና ቀርበን በመመካከራችን ውስብስብ ችግሮቻችንን ፈተናል። ለመፍታትም ጥረት በማድረግ ላይ እንገኛለን። የኢትዮጵያን ባህላዊ ምግቦችና አልባሳትን ጨምሮ ሌሎች የኢትዮጵያን መልካም ገጽታዎች የሚያጎሉ ክንውኖች የታዩበት ይህ በዓል አስፈላጊነቱ ከፍተኛ ስለመሆኑም የበዓሉ ተሳታፊዎች መስክረዋል። አንድነታችንን ሞሮ ያጠናክራል የተጎዳም ሰው ካለ ደግሞ መረጃጃ ይሆናል። በበጎ ምግባራችን ገጽታችንን እንገንባ የሚል መሪ ሀሳብ ይዞ በተባበሩት አረብ ኤሚሬቶች ዱባይ ውስጥ የተከበረው አምስተኛው የኢትዮጵያውያን ቀን ከተለያዩ የውጭ ሀገራት የተሰባሰቡ ኢትዮጵያውያንን ያገናኘ ነበር። ቀጣዩና ስድስተኛው በዓልም የኢትዮጵያ ምርቶች በከፍተኛ ሁኔታ የሚያስተዋውቁ ባዛሮችን ያካተተ እንደሚሆን ከበዓሉ አዘጋጅ ኮሚቴ ማወቅ ችለናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አለነ ባዩ ከተባበሩት አረብ ኤምሬቶች ዱባይ። ሀገሪቱ የተያዘችውን የታድሶ ጉዞ የታለመለትን ግብ እንዲመታ ሁሉም የፖለቲካ ፓርቲዎች በጋራ መስራት እንዳለባቸው ተገለጸም። የአዲስ አበባ ዩኒቨርሲቲና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የህዋት አባላት ተማሪዎችና መምህራን አርባ ሁለተኛውን የህዋት ምስረታ በዓል አክብረዋል። ኮሰን ብርሃኑ ተጨማሪ አለው። አርባ ሁለተኛውን የህወሀት ምስረታ በዓል የአዲስ አበባ ዩኒቨርሲቲና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የህወሀት አባላት በተለያዩ ስርዓቶች አክብረዋል። በዚህ ወቅት አገሪቱ ያለችበትን የእድገት ጎዳና በቀጣይነት ለማስኬድና ተሀድሶውን ከግብ ለማድረስ ታጋዮች የከፈሉትን መስዋዕትነት አባላትና የህወሀት አጋር ድርጅቶች በመታገል አላማቸውን ማስቀጠል እንደሚገባ ነው የተገለጸው። አባላቱ ወጣቱ በተገኘው ሰላምና መረጋጋትም ልማቱን ለማስቀጠል መስራት እንዳለበት ተናግረዋል። የመንግስት መዋቅር አሰራርና አገልግሎት አሰጣጡ አካባቢ በኔትወርክ በጥቅም ትስስር ብልሹ አሰራር ከጊዜ ወደ ጊዜ እየሰፋ የመጣ በመሆኑና ይህ ደግሞ የመረጠንን ህዝብ በከፍተኛ ሁኔታ እያስከፋና በራሱ ጥቅም ላይ ሳይቀር ተቃውሞ እያነሳ ትግሉን ውስብስብ እያደረገው የመጣበት ሁኔታ ነው ያለው። ሀገራችንን ወደ ቁልቁለት እንዳያወርዳት በተረባረበ ክንድ ቀልብሰን፣ በተለመደ ህዝባዊ ወገንተኝነትና ተቆርቋሪነት በመያዝ ሁላችንም በተሰማራንበት መስክ ሁሉ የምናገለግለውን ህዝብ ጥቅም ልናስጠብቅ ይገባል። አንድ የታድሶ መድረክ ላይ ነው ያለነው። ሁለተኛ ደግሞ በተለያዩ የአካባቢያችን የመልክ መስተዳደር እጥረት እና የተለያዩ ችግሮችን ባሉበትን ጊዜ ላይ ስለሆነ ይህንን ደግሞ እኛ በተማርነው መጠን በአንድ እጅ ማንጨብጨብ እንደማይቻል ሁሉ የጋራ የሆነ ችግር ስለሆነ የጋራችንን እናድርገን ከእህት ድርጅቶቻችን እየተመካከርና እየተወያየን ነገሮችን ወደፊት እንደምናስቀጥላቸው ሙሉ እምነት አለው። ሀገሪቱም የተያያዘችውን እዳሴ ለማስቀጠል በተለያዩ ዘርፎች የሚታዩትን ክፍተቶች መንግስትና ህዝብ በጋር ለመፍታት ቁርጠኛ መሆን እንዳለባቸው በአዲስ አበባ ዩኒቨርሲቲ የህወሀት አስተባባሪ አቶ ጣሶ ቦጋለ ገልጸዋል። እንደ ተቋም በጋራ ስናከብር እዚ ያለው ወጣት በርካታ አደራም እንዳለበት ጭምር፣ በተለይ ድርጅቱም የተማራይ ሰው ሀይል ላይ ትኩረት በማድረጉ የተሻለ ተልዕኮም እንዲሰጠው የተሻለም ኮሚትመንት ይዞ የበለጠ አገልጋይነት ስሜት ይዞ ወደ ተጓር እንዲገባ ነው። በተመሳሳይ ህወሓት ኢህአዴግ በፍትሐዊ ሀገር አቀፍ ተጠቃሚነት ላይ በትኩረት እንደሚሰራ ገልጿል። አርባ ሁለተኛው አመት የህወሀት ምስረታ በዓል በሀዋሳ ተከብረዋል። ታምራዬን እንድማገኝ ከሐዋሳ ዝርዝር አለው። በሐዋሳ የሚገኙ የህወሀት አባላት የከፍተኛ የትምህርት ተቋማት ማህበረሰብ፣ የእህት ድርጅቶች አመራሮችና ተጋባዥ የከተማዋ ነዋሪዎች የህወሀትን 42ኛ ዓመት የምስረታ በዓል አክብረዋል። ህወሓት አሁን በደረሰበት ደረጃ ፍትሐዊ የዜጎች ተጠቃሚነት የወጣቶች የስራ እድል ፈጠራና የመልካም አስተዳደር ጉዳዮችን ቀዳሚ አድርጎ እንደሚታገል ተገልጿል። በፕሮግራሙ ላይ የተገኙት የሐዋሳ ከተማ የደህዴን ቅርንጫፍ ጽህፈት ቤት ኃላፊ አቶ በጢሶ ወዲሳ ህወሓት ከአጋር ድርጅቶች ጋር ለሀገራዊ አንድነት መጠናከር እንደሚሰራ ተናግረዋል። ብዙም ሆነን አንድም ሆነን እችን ሀገር ከዴድነት እና ከኋላቀሬት የምናወጣበትን ተልእኳችንን ማሳካት እንዳለብን በደንብ አድርገን ልንይዝ ይገባል። የምስረታ በዓሉ መንግስት እያደረገ ያለውን የተሀድሶ እንቅስቃሴ ለመተግበር አመራሩንና አባላቱን የሚያነቃቃ ነው ተብሏል። ህዝቡ በየደረጃው ተጠቃሚ የሆንበት ልማትና የዲሞክራሲ ስርዓት እና ሰላማችንም በብቃት ለመጠበቅ የምናደርገው ርብርብ ቃል የምንገባበት ወቅት ነው። በመርሃ ግብሩ ላይ የተገኙ ነባር ታጋዮችና ወጣቶችም ለድርጅቱ ራዕይ ስኬት በጋራ መሰራት አለበት ብለዋል። የስርአቱ ተቋዳሽና መስመሩ በጠራ መስመር እንዲሄድና የተሟላ ሰላምና ብልጽግና እንዲገኝ ወጣቱ ሙሉ አቅሙ በዚህ ስርአት ላይ ተሰልፎ ይህን አደራው እንዲቀበል አለበት የሚል አስተያየት ነው ያለኝ። ወጣቱም የራሱ ስራ መፍጠር አለበት። መንግስትም በተቻለበት አቅም ከወጣቱ ጋር ተያይዞ ስራ የሚፈጥርለት ምቹ የሆነ ቦታን ማመቻቸት ትልቅ አስተዋጽዖ ማድረግ አለበት። መናበብ አለባቸው። ፍላጎትና መሆን ያለበት መደረግ ያለበት ከእቅዱና ከፕላኑ ጋር ወጣቱን መንግስት የመፈልገውና እኔ ምን አይነት ኮንዲሽን ላይ ነኝ ብሎ መናበብ አለባቸው። ለኢቢሲ ተአምራየው ወንድማገኝ ሐዋሳ። ዜናው አበቃ። አንተነህ ደግፌ ነኝ። በሰላም ዋሉ።